አበቄ ለናታን ፍቅሯን ገለጸችለት። የተደበቀ ፍቅር አለ። የምን ይደበቃል? የእሱ ስለማያውቅ ነው እንጂ። ሰላም እንዴት ናችሁ? ጉዲና የተከበራቸው የሳይራ ሙካዲድ ኢትዮጵያ ተከታዮች ሰላም፣ ሁሉ መልካም ሁሉ አሾይና ከነጋ፣ አልሐምዱሊላህ ወዶች፣ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ተበረታቱ፣ እንሰራም። ተበረታቱ፣ ከልቤ አመሰግናለሁ። እንግዲህ ናታንን ኤቢ በጣም ነበር የምትወደው እና ያው ያ ቃል ግን ድዝግልዝ አድርጋ ሁሉም ያውቃሉ። ይነግሮታል፣ እናትዮቱም ታውቃለች፣ ሰላምም ዳጣና ሰላም ይነግረውታል። እንዲሁም ዳጣ እኮ አንተ ይቺ እኮ የሌለ ነው በቃ ፎቃ ይዟታል ከአንተ እያለች ነግረዋለች። እሷም ደግሞ ልትስመው ሞክራለይ ብላ ምን ያውቃል ግን እንደዚህ እወድሃለሁ ብላ በአፏ አልገለጸችለትም። ማለት ና በተግባር ነበርና አሁን እንግዲህ እንደምታዩት እናትዮቱ ተቤት ስታባረራት መታት ምናምን በዚያ በተፈጥረው በዲኤንኤ ችግር እሷ ወጥታ ነበር ውጭ ማለት ነው። እና ውጭ ወጥታ እንደዚህ ቁጭ እንዳለች ሴትዮቱ እናታን ትጠራውና እናቷ በቃ እንደው ናታን ይሄን እስክ እናንተ ረብሽ ኮች አይል በቃ የቀርታ ይህች ኤቢ እኮ ስሜታዊ አድርጋይ ነው ይላታል። እንዲህ ምን አጥፍታ ነው? ማየ ችግር የለውም ግን ምን አጥፍታ ነው? ለምንድን ነው ይላታል። ኧረ እሷን ተዋት፣ እሷን እንዲያው እሷን ተዋት ትለዋለይ። እና አልነገረቸው ሚስጥሩን ከዚያም በኋላ እስኪ ሄዴ አሁን ወዴት እንደሄደችን እንጃ፣ እስኪ ሄድና አምጣት በቃ፣ ወይ ሄድና ያኔ አባብላት ነገር ማለት ነው። እሱም ውጭ ናት፣ ችግር የለውም እሺ ብሎ ያው የተፈጠረውን ነገር ለማወቅ ሞከረ፣ ግን አልተናገረችም። ሴትየቱም ከዛ እሺ ብሎ ሄደ ማለት ነው። እሷ ጋር እንግዲህ እሺ ብሎ ሲሄድ፣ እሷም እንግዲህ አባብላና አምጣት ብለው ነው ምንድን ነው አለችው። አረ የለም፣ ግን ምንድን የተፈጠረው አላት። ምንድን ተፈጥሮ ነው እሷ እኔ እኮ ሲያሳድጉኝ የሆነ ነገር ታየሽ ያንን ነገር ጠንቅሳ ታደርሺ በቃ የሆነ ነገር በጭንቅላቱ አርጋ ዝም ማለት አፈልግም። ያንን ነገር እስተ መጨረሻው መጋፈጥ ነው የምትፈልገው ማለት ነው። እና እኔ እንደዛ ስለሆንኩ ነው የሆነ ነገር በጭንቅላት የመጣበኝ ያንን ነገር ደግሞ ጥንቃ ደረስኩት። ይሄ ነው ችግሩ አለችው ማለት ነው። ከዚያም በኋላ ነው እንዲህ አሁን እኮ አንቺ እኮ በዱላ ሳይሆን በምክር የምትመለሽ ልጅ ነሽ፣ ማለት ትልቅ ነሽ። ለምንድን ነው እንደዚህ የሚሆነው ይላታል። ይሄንን ልንማየ ንገርልኝ አለችው ማለቷ፣ እሷ እኔ ትልቅ ነኝ ግን እነሱ አሁንም ልክ እንደ ሕፃን በብትር ነው የሚያምኑት እና ይሄንን ልንማየ ንገርልኝ አለችው ማለት ነው። ከዛ እስኪ ግን አንተ ከሆነ እኔ ጋር ልትቆይ ነው ምናምን ስትለው አይ እኔ ስራ አለብኝ እሄዳለሁ ሲላት

እኛ አሁን በወጣትነት እድሜያችን ያኔ ብዙ ነገር ይቀረናል። አሁን ላይ ያለው ብንትን ምንልስ ቤተሰቦቻችን እኛ ሳንወለድ ጀምረው ያቆዩትን ፍቅር ብናበላሽስ አላት። እሱ ጎበዝ ነው፣ ጎበዝ ከዛ ምን እንደሚሆን እኔ መቸገር በጠስጥስ ብላለች። እንደዛ ይባላል። አሁን እች እኮ እንደምትወደድ አልሆነችም፣ እንደምትወደድ በፍጹም አልሆነችም እና ንም ችግር ቢበጣጠስ አለችው። እንደዚህ አካ ማለት ልቅ ያ ችግር የለውም ምሁን የሆነው እንዲሁም ዝምድናው እኮ እንደዚህ ይሆናል ምናም ብላ ማውራት ነበረባት እንጂ እኔም ችግር ቢበጣጠስ ማለት አልነበረባትም። እና እኔም ችግረኝ አለችው። እንዴ ነው የምሽገረኝ ይህን ያህል ጊዜ በአንድ ኑረዋል። እኔ እናንቺ ከመጎለዳችን በፊት ጀምሮ በፍቅር ኑረዋል። እና ይንን ደግሞ ይንን ስናረግ ደግሞ ችግር እንዳይመጣ ብዬ ፈርቸ ነው ይላታል ማለት ነው ከዛ በቃች ግን ችግር የለብኝም አለኝ። ስለ ቤተሰቦቿ ግን እንደምትወድ እርግጠኛ ነሽ ግዲ አንተ። እርግጠኛ እንዴት ሆነ? የልብን አውጥቼ አላሳየህ ትለዋለሽ። እኔ እኮ ዲማ ተክ የሚለው ነገር ያዛ አይ ሳይሆን በቃ ብሎ በጨረሻ ላይ ጊዜ ስጪኝ አላት። ልሰብበት ሴት ነበረች ልሰብበት የምትለው አሁን ደግሞ ወደ ወንድ ተቀይሯል ማለት ነው እና ልሰብበት አላትና በቃ ተነሽ እንሂድ ብሎ ከዛ ወደ ቤት ይዟት ሄዴ ማለት ነው። እና አስቦበት ግን ወይ ት ይደርስ ይመስላችኋል? አረ ሙስታዬል ሊሆን አይችልም። ምን ምን ቢሆን ኤቢና ናታን ሙስታዬል ምን ቢሆን ሊሆን የማይችል ነገር ነው ማለት ነው። እና እንደዚያ ብለው እንግዲህ ተነስተው ሄደዋል። እሱ የሚወደው ዳጣ ነው። ዳጣ ደግሞ ዳጣ ኮ አየሻይ ላይሆን እኮ ታስሩቅ ያልሻለሁ ነገር ምን አገባኝ እኔ ወሽግር በረጌ እኔ ሰጥ ወደ ልጅ ወደ ያለው ብለ ግማተል ዝም ብለ ቅብጥርጥር ያለች ልጅ ቅብጥርጥር ያለች ልጅ እና ወደጅ ላይ ሸር ስብስክራይብ አድርጉ። እና የናታንንና የኤቢን ፍቅርን ይሳካ ይሆን? ሴትዩት እንግዲህ ይጭንጭንቻት ነው እሱ ጥሩ ልጅ ነው ለልጃችን ይሆናል ምናምን እያለች ሰውየውንም እየመካከረችው ነው እሱ ሰውዬው ደግሞ ራሱ እሱ ይወዳታል። አለ ሰው ብዬ እሱ እንደማይወዳት እኔ እርግጠኛ የለም። እሱ ይወዳታል ነው ያለው ማለት ነው እንደ ይወዳታል። እሱም እሷም ትወደዋለች፣ እሱም ይወዳታል። ሴትዮቱ ድማ ሳታጣራ ላ ሴትዮቱ ታውቃለች፣ እሱ እንደማይወዳት ግን ይወዳታል ብላ ግግም አለች። ማሮቼ ያው ልጅቱም ለእናቷ እናቷ ስለምትነግራት እንደምትወዳ ሆናምን ለዛ ይሆናል እንግዲህ እስኪ የምናይ ይሆናል፣ ስሮ ቀጣዩን የምናይ ይሆናል። እናንተ ላይክ ሸር ሰብስክራይብ አድርጉ፣ አበረታቱን። በቀጣይ ቪዲዮ ደግሞ የምንመጣለን። እናንተ ላይክ ሸር ሰብስክራይብ በማድረግ አበረታቱ እንላችኋለሁ ውዶቼ። እና የዛሬው ቪዲዮ ይህንን ይመስላል። ናታን እና ኤቢ ዳጣ ጉድሽን አላየሽ። ዳጣ ጋር ነው የሚቀጥለው፣ እሱ ዳጣን ነው የሚወደው። ዳጣ አሁን እንትን የሆኑት እሷ፣ ኤቢ እናታንን ትወደዋለች፣ እናታን ዳጣን ይወዳል። ዳጣ ከሁለቱም የለችበት ገና ናት። ያኔ ጥሩ ልጅ እንደሆነ ምናምን ትመሰክራለች። የጥሩ ልጅ ነው ምናምን ትላለች። እነ ሞገስ እና ሉላ ሲሏት፣ አንቺ ራሱ ረቅ ፍቅር እንዲ ስከሆነ እኔ የምጠብሳለሁ ስትል፣ አዎ ጥሩ ለምን ያን እናት አናጥብሽም ሲላት፣ እንዴት ነው ጥሩ ልጅ አይለም፣ ከጥሩ በላይ ነው፣ ምርጥ ልጅ ነው፣ ጽድት ያለ ልጅ ነው ምናምን እያለች ነበረ እንግዲህ። እስኪ ያጣፍጥላችሁ፣ ያብጅላችሁ፣ መልካም የፍቅር ዘመን ይሆንላችሁ። ግን ዳጣና ናታን ናቸው መቀጠል ያለባቸው እንጂ ኤቢና ናታን አይሆንም። እና የሆነ እና ኤቢዬ ተስማ። ኤቢን እኮ የሚወዳት ልጅ አለ ሌላ ያዴ፣ እኔ የምርመራውን የተባበራት ልጅ ማለት ነው። ስለዚህ እሱ ጋራ ሻድሻላ እንጂ የሚወድሽን የሚወድሽን ነው መግባት ያለብሽ። ናታን አይወድሽም እና የዛሬ ቪዲዮ እንመሰላላይ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።